ሰላም ጤና ይስጥልን። ሳምንቱን በኮሚኒኬሽን የተሰኘው የወረዳ 13 ሳምንታዊ ዜናዎች የሚቀርቡበት ሰዓት ላይ ደርሰናል። የወረዳ 13 ኮሚኒኬሽን ፔጆችን ሰብስክራይብ፣ ላይክ እና ሸር በማድረግ አገልግሎቱን ያበረታቱን። ጤና ይስጥልን። የአስተዳደሩ የተቀናጀ ተቋማት የአንድ ማዕከል አገልግሎት ተጠናክሮ መቀጠሉ ተገለጸ። የለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር በአገልግሎት ቀን ዘወትር ረቡዕ እና ዓርብ የተገልጋዮችን ፍላጎት ያሟል አገልግሎት በመስጠት እርካታን ለማሳደግ በከፍተኛ ትኩረት እየሰራ ይገኛል። በተቀናጀ የተቋማት የአንድ ማዕከል አገልግሎት መስጫውም የአስተዳደሩ ተቋማት አመራሮች እንዲሁም ባለሙያዎች ተገኝተው የተገልጋዮችን ጥያቄ በመቀበል አግባብነት ያለው ምላሽ እየሰጡ እንደሆነም የወረዳው ፐብሊክ ሰርቪስ የወረዳው ኮሚኒኬሽን ጽፈት ቤትና የብልጽግና ፓርቲ ሚዲያ በጋራ በመሆን ባደረገው የአገልግሎት አሰጣጥ ቅኝት አረጋግጧል። የተቀናጀ የተቋማት አገልግሎት አሰጣጥ ተመሳሳይ ጉዳይ ያላቸው ተገልጋዮች ጉዳያቸውን አቅርበው ግልጽ፣ ፈጣን እና ፍትሃዊ ምላሽ እንዲያገኙ ያደረገ አገልግሎት መሆኑም ተጠቁሟል። በለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር በዓለም አቀፍ ደረጃ ለ22ተኛ ጊዜ በሀገራችን ደግሞ ለ21ኛ የሚከበረው ዓለም አቀፍ የፀረ ሙስና ቀንን ምክንያት በማድረግ የወረዳው የስነ ምግባርና የፀረ ሙስና መከታተያ ክፍል ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ከወረዳው ጠቅላላ አመራርና ከወረዳው ሰራተኞች ጋር ውይይት አካሂዷል። ሙስናና ብልሹ አሰራር የሀገር እድገትንና ኢኮኖሚን የሚያቀጭጭ የሚያደናቅፍና፣ መልካም አገልግሎትን የሚያበላሽ የሞራልና የስነ ምግባር ቀውስን የሚያስከትል የሀገርን ሀብት የሚበዘብስ፣ ትውልድን የሚበርደዝ በመሆኑ በየደረጃው ያለው አመራርና ሰራተኛ ከማህበረሰቡ ጋር በመቀናጀት በትኩረት መስራት ይገባል ሲሉ የወረዳው ስራ አስፈጻሚ ጽፈት ቤት ኃላፊ አቶ ኤርሚያስ ተክሌ ተናግረዋል። በለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የወረዳው አመራሮችና ጠቅላላ መንግስት ሰራተኞች በተገኙበት በድምቀት ተከብሯል። በበዓሉ ተገኝተው የመክፈቻ ንግግር ያደረጉት የወረዳው ምክር ቤት ዋና አፈ ጉባኤ አቶ አበበ ነጋም በዚህ ዓመት የሚከበረው ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የሚከበር ሲሆን ዋና ዓላማው የብሔር ብሔረሰቦችና ህዝቦች በብዝሃነ ላይ የተመሰረተ አንድነት ወንድማማችነትና እህትማማችነት እንዲኖርና ስር እንዲሰድ ህብረ ብሔራዊ አንድነት ለማጠናከር ወሳኝ ነው ብለዋል። ዋና ፈ ጉባኤው አክለውም የብሔር ብሔረሰቦች ቀን ህገ መንግስታችንን ያጎናጸፈን የእኩልነትና የአንድነታችንን ማህተም መሆኑን ገልጸው ልዩነትን በማስወገድ አንድነታችንን በማጠናከር ህዝባችንን የምናገለግልበት ሊሆን ይገባልን ብለዋል። በለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር የሰላም ሰራዊት አባላት ከጸጥታ መዋቅሮና ከአመራሩ ጋር በቅንጅት የአካባቢያቸውን ሰላም የማስጠበቅ የምሽት ስምሪት ተጠናክሮ እንደቀጠለ ነው። የሰላም ሰራዊት አባላት ከጸጥታ መዋቅሮ እንዲሁም ከአመራሮች ጋር ቅንጅት በመፍጠር አካባቢያቸውን ከሰርጎ ገቦችና ዕኩይ ዓላማ አንግበው ከሚንቀሳቀሱ ኃይሎች ነቅተው በመጠበቅ የተጣለባቸውን ኃላፊነት በመወጣት ላይ እንደሚገኙ የወረዳው ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ መስፍን ዘርፉ ገልጸዋል። የለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር ጽዳትና ውበት አስተዳደር ጽፈት ቤት ህዳር ሲጸዳ የአካባቢያችንን ጤና በሚል መሪ ቃል የጽዳት ዘመቻ አካሂዷል። የወረዳ 13 ጽዳትና ውበት አስተዳደር ጽፈት ቤት ኃላፊ አቶ ካሳሁን የማርያም ወርቅ ህዳር ሲጸዳ የአካባቢያችንን ጤና በሚል መሪ ሀሳብ የተለያዩ ባለድርሻ አካላት በተገኙበት በወረዳው ብሎኮችና በትምህርት ቤት የጽዳት ዘመቻም አካሂደዋል። የለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር በቀጣይ ቀናት በቅር ተይዞ የሚተገበሩ የመንግስት ና የፓርቲ ስራዎች ላይ በተወከሉ አመራሮችና በጠቅላላ አመራር የጋራ አድርገዋል። በውይይቱ በዋነኝነትም የስራ ዕድል ፈጠራ፣ የገቢ ማሰባሰብ፣ የሌማት ትሩፋት፣ የሰላምና ጸጥታም፣ የኑሮ ውድነት ማረጋጋት፣ የአገልግሎት አሰጣጥ፣ የመልካም አስተዳደር፣ የጤና መድን፣ የፓርቲ መደበኛ ተግባራት፣ ሌሎች በአስር ቀናት ውስጥ የሚተገበሩ ስራዎች በእቅድ ቀርበው በጠቅላላ አመራሩም የጋራ ተደርጓል። በውይይት መድረኩም አመራሩ ስራዎች በጊዜ በጥራትና በላቀ ቁርጠኝነትና ተነሳሽነት መፈጸም እንደሚገባው የተገለጸ ሲሆን ስራዎችን አቀናጅቶ በመስራት ውጤታማነት ማረጋገጥ እንደሚገባም ተገልጿል። የለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር የቅዳሜና እሁድ ገበያ ለማህበረሰቡ እየሰጠ ያለው አገልግሎት ተጠናክሮ ቀጥሏል። የወረዳው ዋና ስራ አስፈጻሚ ተወካይ አቶ አበበ ነጋና የወረዳው የብልጽግና ፓርቲ ቅርንጫፍ ጽፈት ቤት ተወካይ አቶ ካሳሁን ማርያም ወርቅና የኮሚኒኬሽን ጽፈት ቤት ኃላፊ በጋራ በመሆን ምልከት አድርገዋል። በምልከታውም የቅዳሜና እሁድ ገበያ የሚቀርቡ ምርቶች የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ እየተሸጠ ሲሆን ከነባር ገበያ ከሚቀርበው ዋጋ በአንጻር ተግባራዊነት ሲታይ በተሻለ የዋጋ ተመን ለሸማች እየቀረበ ያለው የሰንበት ገበያ የምርት አቅርቦት በውድ ዋጋ መግዛት የማይችሉ የማህበረሰብ ክፍሎች አማራጭ በመሆን የኑሮ ውድነቱን ለመከላከልና የዋጋ ንረቱን ለማረጋጋት ያግዛል ተብሏል። በለሚ ኩራ ክፍለ ከተማ ወረዳ 13 አስተዳደር ስራና ክህሎት ጽፈት ቤት አስተባባሪነት በብሎክ ደረጃ የስራ ባህልና ምርታማነት በሚል መሪ ሀሳብ ለስራ አጥ ወጣቶችና ሴቶች በስራ ዕድል ፈጠራ ዙሪያ ስልጠና ግንዛቤ ተሰጠ። ጽፈት ቤቱ የስራ አጥ ቁጥርን ለመቀነስና የወጣቶችና ሴቶች ተጠቃሚነትን ለማረጋገጥ በሁሉም ቀጠናና ብሎክ ለስርዓት ወጣቶችና ለሴቶች እንዲሁም ለብሎክ ኮሚቴዎች የግንዛቤ ማስጨበጫ ስልጠና ሰጥቷል። የኑሮ ውድነትን በመቀነስ የማህበረሰቡን ተጠቃሚነት ለማረጋገጥ ህብረት ስራ ጽህፈት ቤት ማህበራትን ማጠናከር ይገባል ሲሉም የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር ህብረት ስራ ጽህፈት ቤት ኃላፊ አቶ ገዛሃኝ ባልቻ ገለጹ። የለሚኩራ ክፍለ ከተማ ወረዳ 13 አስተዳደር የህብረት ስራ ጽህፈት ቤት ኃላፊ አቶ ገዛሃኝ ባልቻ እንደገለጹት የኑሮ ውድነትን በመቀነስ የማህበረሰቡን ተጠቃሚነት ለማረጋገጥ ህብረት ስራ ማህበራትን ማጠናከርና መደገፍ ይገባል ሲሉ ገልጸዋል። እቅዶቻችን ነውን የሚሆኑት በመቀናጀትና በትብብር በትኩረት ስንሰራ ነው ያሉት ኃላፊው ህብረት ስራ ማህበራት ፍላጎትና አቅርቦት ላይ በትኩረት እንዲሰራም አሳስበዋል። ተመልካቾቻችን ሳምንቱን በኮሚኒኬሽን የተሰኘው የወረዳ 13 ሳምንታዊ የኮሚኒኬሽን ዜናዎቻችን እነዚህን ይመስሉ ነበር። በሌላ የሳምንታዊ ዜናዎች እስከምንገናኝ የወረዳ 13 ኮሚኒኬሽን ጽህፈት ቤት ፔጆችን ሰብስክራይብ፣ ላይክ እና ሸር በማድረግ አገልግሎቱን ያበረታቱም እና አይስጥልን።